ሰላም ጤና ይስጥልኝ። ውድ ወንድሞቼ፣ ከምን እንደምጀምር አላውቅም። ባየሁት ቪዲዮ ተደናግጬ ነው የመስፍን መጨረሻ ብለው በለቀቁት በቃ ልቤ ፈርቻለሁ። ምንድን ነው የሆነው? እስኪ የምታውቁት ነገር ካለ አሳወቁኝ። እኔ ዘሌና ልዑል ወደ ስረገቡ በቃ ልቤ አልተረጋጋምት። ወንድሞች ምንድን ነው ምንድን ነው እየተደረገ ያለው? እስኪ እዛ ኢትዮጵያ ላይ ያላችሁ እስኪ ግቡና እንትን የሆነ ነገር በሉኝ። በአላህ በጣም ልቤ ደንግጫ አለሁ። በቃ መረጋጋት አልቻልኩም። ሰውየው ራሱን ገደለ ወይ? ከኛ ሰዎች ከኛ ሰዎች ከኛ ሰዎች አጠቃ ምን እንደሆነ ማወቅ ፈለግኩኝ። የባካችሁ መልእክቱ ካላችሁ የሆነ ነገር የተፈጠረውን ነገር የምታውቁ ሰዎች ካላችሁ ባካችሁ ይህን ነገር አሳወቁኝ። ግቡና ንገሩ፣ በእናታችሁ በቃ የዚህ ማወቅ እንትን አልኩኝ ፈለግኩኝ። በጣም ተጨንቅ ያለው መጨረሻው የኛ ልጆች ምንም እንዳይጎዱ እራሱን ቢያጥፋ ይሻላል፣ እንዲሁ ምንም ነገር እንዳይሆኑ በቃ። እኔ ጥይት ስለሰማው ልቤ ምንም ሊረጋጋ አልቻለም። መቶ ወንድሞቼ ባካቸውን ኢትዮጵያ ያላችሁ፣ ወሬውን የሰማችሁ፣ አካባቢው ያላችሁ እዛ ያወቃችሁት ነገር ካለ ባካቸሁ አሳውቁኝ፣ ግቡና ጻፉልኝ። መስማት ፈለግኩ። ልቤ ምንም ምንም ማድረግ አልቻልኩም። በቃ ልቤ ምንም ሊያርፍልኝ አልቻልም። ተጨንቄያለሁ። ባካቸሁ አሳውቁኝ። የት ወንድሞቼ፣ እባካችሁ በቃ እኔ መጨረሻው እኔ ለምንድን እኔ ሁሌ የምላለሁ እነሱ ቶሎ ነው የሚገቡት። በቃ ምንዱ ምን እንደምላላቅ ምት ወንድሞች በእውነት ነው የምላቸው። በጣም ተረብሽ አለውኝ። ምንም ነገር እንዳይሆኑ ከወንድሞቻችን ምንም ነገር እንዳይሆኑ፣ ራሱን ካት ያጠፋ ይሻላል በቃ። የጥይቱ ድምፅ ጭንቅላቴ ላይ ይጮኋል። የት ወንድሞቼ፣ እባካችሁ እዛ ያላችሁ በእርግጠ ነው ስለምታገኙ፣ ምንድን ነው ስለምትሰሙ፣ እዛ ስለምታገኙ ቶሎ ሪፖርት እባካችሁ ግቡና አሳውቁኝ እባካችሁ። ይህን ለውለላ የገባሁት እዚህ ለዚህ ደረጃ መድረሳችንም አልሐምዱላ፣ ፈጣሪ ምስጋና ይግባው። የሱ መጨረሻውን ድምፁንም ሰማ ነው ሲያስጠነቅቃቸው፣ በጣም ደስ ብሎኛል። ግን መጨረሻውን ናፈቀኝ ምንድን ነው የሚሆነው? ምንድን ነው የሆነው? እራሱን ገደል በሉኝ፣ ምንም ነገር እንዳይሆኑ እነሱ በቃ። ይህን ልላችሁ እህት ወንድሞች የገባሁት ስላዳመጣችሁኝ በጣም አመሰግናለሁ። እኝጠብቃለሁ ጠብቃለሁ ከእናንተ ባካችሁን አሳውቁኝ።